እግዚአብሔርን የማይፈልግ ዘመን፣ ሃይማኖት እንጂ እግዚአብሔር የለሽ የሆነ ዘመን። እግዚአብሔር ዘመኑ አሪፍ ይሆናል ብሎ ሳይሆን የጠራን በበረሃማነት ዘመን፣ በረሃማነትን የምንቋቋምበት ጉልበት ግን እግዚአብሔር ይሰጠናል። ስለምንም ነገር አውሩ፣ ወዳጅ አታጡም። ስለምንም ነገር ኳስ፣ ለምሳሌ ሊቨርፑል አየ፣ ትላንት ስምን ማቆ፣ ሰውየ ወዳጅ ይሆናል። አትላንታ በጣም ይገርማል። እንትና የሚባለ ተጫዋች ምንም ችግር የለም፣ ኳስ ነው። ስለ ኑሮ ውድነት አውራ ስለ ክርስቶስ አውራ። ስለ እግዚአብሔር ቃል የእግዚአብሔር ቃል እኮ በዮሐንስ ወንጌል ምዕራፍ 3 ቁጥር አስራ ሶስት ብላችሁ ለምን አትሞክሩትም? ሃይማኖት እኮ አለን፣ ግን እግዜር አይፈለግ የእግዚአብሔር የመዳኛ መንገድ አይፈልግ የቅድስና ዲማንድ አይፈለግ። አዝናናው፣ በጣም ደስ ይለዋል። በጥ ሰውጣ በለው፣ በጣም ደስ ይለዋል። ጆክ ንገረው፣ በጣም ደስ ይለዋል። ኢንተርቴይንመንትና ማሳቅ በጣም ደስ ይለዋል። ኢየሱስን አዲስ ኪዳን ላይ ለማየት እየሞከርኩ ነበር። ስንቴ ለማሳቅ እንደሞከረ ስታገኙ ንገሩኝ። እምባምባ አለኝ በቃ ክፍሌ ውስጥ ሆኜ። ስለዚህ ምንድን ነው የሚሻለን? ማሙሻ የሆነ በረሃማነትን የሚቋቋም ህዝብ መሆን መቻል አለብህ። እንደዚህ አይነት ዛፎች በጣም ያስደንቁኛል። እኔም እና አስተውላለሁ። በአውሮፕላንም ሲሄድ ወይ ገጠር ስንሄድ፣ ወይ በመኪና ስንሄድ ለማስተዋል እሞክራለሁ። እልም ባለ በረሃ ውስጥ ለምለም ሆነው አሉ እና በጣም ያስገርሙኛል። እና አንዳንድ ጊዜ ቴክኒካሊ በረሃማነትን የሚቋቋሙ ዛፎች ይባላሉ በረሃማነትን ተቋቋሚ ናቸው። እኛ መከራ እየበላን ከተማ ውስጥ እያጠጣ ናቸው እየኮተኮት ናቸው መከራ እያበሉን ወደዚህ ዘንበል ምናምን የሚሉ ነገሮች አሉ። እነኚህ ደግሞ ውሃ የሚባል የለም፣ ዝናብ አይዘንብም። አሸዋ ላይ ደግሞ ይለመልማሉ፣ ያፈራሉ። በጣም ያስገርመኛል። እኔ ሁልጊዜ ኬት እንደሚያገኙት ኒውትሪቱን እኔ አላውቅም፣ እናንተ ታውቃላችሁ። ኒውትሪዬንት ኬት ነው የሚያገኙት? አይ ቲንክ ስራቸው በጣም ረጅም መሆን አለበት፣ ዘልቀው ይሄዳሉ። አይዶንት ኖው ግን በበረሃ መካከል በአሸዋማ መካከል በማይመች ዘመን መካከል በቃ አይጠወልጉም፣ ይለመልማሉ፣ ፍሬ ያፈራሉ፣ በረሃማነትን ተቋቋሚ ናቸው። ሳምሃው ጥሪያችን እንደዛ ይመስለኛል እኔ። እየበዙ ይሄዳሉ፣ እየበረቱ ይሄዳሉ። ኮንቴክስቱን ትንሽ እንድናውቀው በረሃማነት አለ። እግዚአብሔር ዘመኑ አሪፍ ይሆናል ብሎ ሳይሆን የጠራን በበረሃማነት ዘመን፣ በረሃማነትን የምንቋቋምበት ጉልበት ግን እግዚአብሔር ይሰጠናል። በበረሃም ቢሆን ማፍራት እንችላለን፣ ለላችሁ ነው በዚህ የቆምኩት። በረሃማ በረሃማ ቢሆን ሪሊ እግዚአብሔር ይችላል ብዬ ነው እኔ ማምነው፣ እግዚአብሔር ይችላል ለታጠቀ ህዝብ የፈለገ ዘመን ቢመጣ ዘመኑ ከፍ ቢል ዝቅ ቢል ጨለማ ቢሆን ብርሃን ቢሆን ዝናብ ቢዘንብ ባይዘንብ ቢኮተኮት ባይኮተኮት እሱን የሚቋቋም ትውልድ እግዚአብሔር ያደረገናል ብዬ አምናለሁ። የህዝቄል ዝግጅት ልክ እንደዛ ነው የሚያስታውሰኝ። እኔ የህዝቄልን ህይወት ሳነብ ምዕራፍ አንድ ምዕራፍ ሁለትና ምዕራፍ ሶስት ላይ ታስዋዳይ ሲ ለምን መሰላቸው ወገኖቼ ዘመኑ በጣም በረሃማ ነበር። ህዝቄል ሲነሳ የእስራኤል የልምላሜ ዘመን አልነበረም። የእስራኤል በጣም ያግሎሪየስ የሆነ ዘመን አልነበረም። የምርኮ ዘመን ነበር። ባቢሎናውያን መጥተው ከለዳውያን የሚላቸው እነሱን ነው። ምዕራፍ አንድ ላይ ቁጥር አንድ ላይ በከለዳውያን ምናምን የሚለው እሱን ነው። ከለዳውያን ማለት ባቢሎናውያን ማለት ነው። ባቢሎናውያን መጥተው በናቡከደነጾር አማካኝነት ቤተመቅደሱን አፍርሰው በሳት አቃጥለው ያ የእግዚአብሔር ክብር ይወርድበት የነበረ ህዝብን አጠፋን ብለው ህዝብን አፍልሰው ዮስ ፓርተው ዘረመናት ከጥቂቶቹ መካከል ነበር። በኮቦር ወንዝ ከተማረኩት መካከል ነበር ማለት። ያ የሆነ በጣም የደስታና የዝማሬና የቅኔና የእግዚአብሔር ክብር ሸካይና የሚወርድበት ምናምን አይነት ጊዜ አልነበረም። በጣም ምድረበዳ አይነት በረሃማ አይነት ነው። ጥሪው በበረሃማ ዘመን የተጠራ ነብይ ነው። እንደ ሌሎቹ ከዚህ በፊት እንደነበሩት ነቢያት በጣም በልምላሜ ዘመን ሳይሆን በጣም በጣም በረሃማነት ላይ የተጠራ ነብይ ነው። የምርኮ ዘመን ነው። እኔ ይሄን ዝም ብሎ ከታሪክ ምናምን ከማጣቀስላችሁ ራሱ ከቃሉ ለምን አላሳያችሁም? የምርኮ ዘመን መሆኑ ብቻ ሳይሆን የተማረከው ህዝብ ራሱ አንዳንድ ጊዜ ህዝቅኤል ምን አርግ ነው የምትለው? እግዚአብሔር ይላል የተማረከው ህዝብ ራሱ በኮበር ወንዝ ህዝቅኤል እንዲያገለግለው በባቢሎን የተረፈው ህዝብ ራሱ የመጨረሻ በረሃማ ኦዲየንስ ነው፣ እግዚአብሔር የሰጠው አገልግል ብሎ ረስ ያለው መሬት በጣም በረሃማ መሬት ነው። ልክ እንደዚህ ነገር ላሳያችሁ። እግዚአብሔር አስነሳውና ይሄንን ሰው ሂድ አለው። ሂድና አገልግል አለው። ሂድና አገልግል ሲለው ወዴት እንደላከው ዝም ብለን ለምን አናይም? ምን አይነት ዘመን ላይ እግዚአብሔር እንደጠራው ይህ ሰውዬ ምን አድርግ እንደሚለው አላውቅም። እልም ልም ያለ ምድረበዳ ተመልከቱ። ምዕራፍ ሁለት ቁጥር ሶስት እርሱም እንዲህ አለኝ ይላል። እግዚአብሔር ነው የሚናገረው። የሰው ልጅ ሆይ ነብዩን ነው የሰው ልጅ የሚለው። የሰው ልጅ ሆይ በእኔ ላይ ወደ አመፁ ወደ አመፀኞች ሰዎች፣ ወደ እስራኤል ልጆች ልካለሁ። እነርሱና አባቶቻቸው እስከ ዛሬ ድረስ አመፁብኝ። እነርሱ ፊታቸው የተጨማተረ፣ ልባቸውም የደነደነ ልጆች ናቸው። እኔ ወደ እነርሱ ልካለሁ። አንተም ጌታ እግዚአብሔር እንዲህ ይላል በላቸው። ቁጥር አምስት እነርሱም አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ነብይ በመካከላቸው እንዳለ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና እሾ ከአንተ ጋር ቢኖሩም አንተ በጊንጦች መካከል ብትቀመጥም አትፍራቸው፣ ቃላቸውን አትፍራ። ከፊታቸው የተነሳ አትደንግጥ። እነርሱ አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ቃሌን ትነግራቸዋለህ። አንተ ግን የሰው ልጅ ሆይ የምነግርህን ስማ፣ እንደዚያ እንደ አመፀኛው ቤት አመፀኛ አትሁን። ፈተና ፈተንኳችሁ እንበል። ምን ጮክ ትላላችሁ ብዬ ጠርጥሬ ነበር። የት ነው የላከው? ሰው የአመፀኛ ትውልድ ማለት ምድረ በደው ማለት አመፀኛ ሂድና አገልግል የሚለው ትውልድ ሂድና አገልግለው የሰራዊ ጌታ እግዚአብሔር እንዲህ ይላል ብለ ሂድና አገልግለው የሚለው ትውልድ የማይሰማ አመፀኛ በእኔ ላይ ያመፀ ይለዋል እግዚአብሔር። በእኔ ላይ አመፀውብኛልና ሂድ እንዲት ይለ በጣም ይገርመኛ። በእኔ ላይ አመፀዋል ሄደ ግን ጌታ እግዚአብሔር እንዲህ ይላል ትላቸዋለህ። በጣም አመፀኛ ምን ማለት ነው? ህዝቅኤል ኤክስፔርት እንዳያደረግ የሰራዊ ጌታ እግዚአብሔር እንዲህ ይላል ብሎ ሲሄድ የእግዚአብሔር ሰው እንሰማለን የሚል እንዳይጠብቅ። እንደ ቆርኔሌዎስ አይነት የተባረከው ኦዲየንስ እንዳይመስለው ጴጥሮስን ለምንድነው የመጣሁት? ለምንድነው ያስጠራችሁኝ? እኛ እኔና ቤተሰብ የዚህ ቁጭ ብለናል የጌታን ቃል ከአንተ ልንሰማ ብለው ማስታወሻ እንዳያዙት ሳይሆን፣ የማይሰማ አመፀኛ፣ በእኔ ላይ ያመፀ አመፀኛ ትውልድ፣ አመፀኛ ዘመን ረቤልየስ፣ በእግዚአብሔር ላይ ያመፀ። በእኔ ላይ ነው አመፁ የሚለው በእኔ ላይ አመፁ። በእግዚአብሔር ላይ ያመፀ ትውልድ፣ አመፀኛ ትውልድ ነው፣ እንዳትፈራው። አመፀኛ ትውልድ ነው፣ አገልግለው። አመፀኛ ትውልድ ነው፣ ሂድ በተደጋጋሚ አመፀኛ አመፀኛ አመፀኛ። እግዚአብሔር አንዳንድ ጊዜ በተደጋጋሚ ብቻ ሳይሆን የሚለው በፒክቸር ሊያስረዳው ይሞክራል። በስዕል አይታችሁታል። ለምሳሌ ተመልከቱ ቁጥር ሶስት እነርሱ እና አባቶቻቸው እስከ ዛሬ ድረስ ምን አደረጉብኝ ይለን፣ አመፁብኝ። እና ከዛ ሲገልጣቸው እነርሱ ፊታቸው የተጨማተረ ልባቸውም የደነደነ ልጆች ናቸው ይለዋል። ይሄ ሰው ዕቅጩን ማወቅ አለበት፣ ሆነ ደመናማ አድርጎ እንዳይሄድ በጣም አመፀኛ የማይሰማ ምን አይነት ፊታቸው የተጨማተረ ልባቸው የደነደነ ልጆች ናቸው። ምን ማለት ነው? ስትሄድ ልታገለግላቸው ስትሄድ ፈገግ ብለው እንኳን እናመጣ እሚል ፊታቸው ጭም ያለ ማለት ነው። የተጨማተረ የሚለው በእርጅና አይደለም። ሲሪየስ የሆኑ ልታናግራቸው ስትሄድ ፊታቸው የተጨማተረ ፊት የላቸው። ምን አገባኝ ፊታቸውን ምን አገባኝ ሲል ፍትፍትም የላቸውም። ፊታቸውም የተጨማተረ ነው። ከፊታቸው ምን አለኝ ብለህ ስታናግራቸው ልባቸውም የደነደነ ፊት የነሳቸው ፊት የነሳቸው ሁሉም ያላቸውም ዝላክ ሲሪየስ ናቸው። ልባቸው የደነደነ ነው። አመፀኛ ስልህ እንደዛ ማለት ነው። ልታናገራቸው ስትሄድ በጣም ሲሪየስ ናቸው። የምር ናቸው። ሲሪየስ ናቸው። የእግዚአብሔር ነገር አይቀበሉም። አመፀኛ ትውልድ ናቸው። ፊታቸው ቅጭም ያለ ነው፣ የተጨማተረ ነው። ልባቸው የደነደነ ነው። አመፀኛ ናቸው። እሺ ሌላ ስዕል ተመልከቱ። ቁጥር ስድስት ቁጥራ ቁጥር ስድስት አንተ የሰው ልጅ ሆይ ኩርንጭትና እሾክ ጋ ነው ምልክህ ይለዋል። ማለት መሰሉ እ እሺ ኩርንችትና እሾህ ምንም ሳትናገራቸው ራሱ አጠገባቸው እንኳን መሆን አትችልም። የሚወጋው እግርህን፣ የሚወጋው አካባቢው ጠቅላላ የሚወጋ፣ ማይመች፣ ለጽድቅ ማይመች፣ ለእግዚአብሔር ነገር ማይመች፣ ጽድቅ ይዞ ለመውጣት ማይመች፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት ማይመች፣ የሚኮሰኩስ፣ እንደ ኩርንችት እንደ እሾክ የሚወጋ። ኩርንችትና እሾክ ከአንተ ጋር ቢኖሩም አንተም በጊንጦች መካከል ትቀመጣል። ሌለ ተናዳፊ ማለት ነው። በጊንጦች መካከል ነው የምትቀመጠው። የምታገለግለው ሶሳይቲ ይሄን ይመስላል። ምድረ በዳው ማለት ነው። ምድረ በዳው እኔ አንተን የምተክልህ የሰራዊት ጌታ እግዚአብሔር እንደዚህ ይላል ብለህ የምታገለግለው ዘመን፣ አመፀኛ ዘመን፣ እግዚአብሔርን የማይሰማ ዘመን፣ ልቡ የደነደነ ዘመን፣ ፊቱ የተጨማተረ ዘመን፣ እግዚአብሔርን የማይፈልግ ዘመን፣ እግዚአብሔርን የማይፈልግ ዘመን፣ በእኔ ላይ ያመፀ ዘመን። የእኛ ዘመን ምን ይባላል? በእግዚአብሔር ላይ ያመፀ ዘመን፣ እግዚአብሔርን የማይፈልግ ዘመን፣ ሃይማኖት እንጂ እግዚአብሔር የለሽ የሆነ ዘመን። የእግዚአብሔር ነገር ጽድቅ ይዛችው ውጡ፣ ቅድስናን ይዛችሁ ውጡ፣ እውነት ይዛችው ውጡ፣ የማያባብል ነገር ይዛችው ውጡ። እውነተኛ የእግዚአብሔር ነገር ይዛችው ውጡ። የማይፈለግበት ዘመን፣ እውነተኛው እግዚአብሔር የማይፈለግበት ዘመን፣ የተሰቀለው ኢየሱስ የማይፈለግበት ዘመን። ለምን አትሞክሩትም? ስለምንም ነገር አውሩ። አሁን ጎዳና ላይ ስለምንም ነገር አውሩ፣ ታክሲ ውስጥ ገብታችሁ ስለምንም ነገር አውሩ፣ ወዳጅ አታጡም። ስለምንም ምንም ነገር ኳስ፣ ለምሳሌ ሊቨርፑል አየህ ትላንት ስምን ማቆ ሰውዬ፣ ወዳጅ ይሆናል። አትላንታ በጣም ይገርማል፣ እንትና የሚባለው ተጫዋች ስለ ምንም ችግር የለም፣ ኳስ ነው። ስለ ኑሮ ውድነት አውራ። የማያውቅ ሰውዬ ሁሉ ጓደኛ ሰውዬ፣ ዱሮ አቋሉ እንዲ ምናም ትላለ ተሳስቼ የሆነ ስለ ርሶ ፍሬንድሊ፣ ምንም ነገር አውሩ፣ ወንድሞች ናቶቼ፣ ፖለቲካ አውሩ። ፖለቲካማ በጣም ሰው ሁሉ አለ ሬዲ ነው። በጣም የሚደግፈውን ካልክለት በጣም ይደግፋል። የምትቃወመውም ካለ ይቃወማል። ግን ዴርዴር ኮንቨርስ ያደርጋሉ። ስለ ክርስቶስ አውራ፣ ስለ እግዚአብሔር ቃል። የእግዚአብሔር ቃል እኮ በዮሐንስ ወንጌል ምዕራፍ ሶስት ቁጥር 16 ብላችሁ ለምን አትሞክሩትም? ሃይማኖት እኮ አለን፣ ግን እግዜር አይፈለግ። የእግዚአብሔር የመዳኛ መንገድ አይፈለግ። የቅድስና ዲማንድ አይፈለግ። መንገድ ላይ ስላሉ ማያምኑ ሰዎች ብቻ ብያችሁ እንደሆነ አስባችሁ ከወጣችሁ በጣም ሮንግ ነው። ቸርች ውስጥ ሂዱ። ግሎባል ቸርች፣ እኛም ሀገር ያለችው፣ አዝናናው በጣም ደስ ይለዋል። በጥ ሰው ውጣ በለው በጣም ደስ ይለዋል። ጆክ ንገረው በጣም ደስ ይለዋል። ኢንተርቴንመንትና ማሳቅ በጣም ደስ ይለዋል። ኢየሱስን አዲስ ኪዳን ላይ ለማየት እየሞከርኩ ነበር። ስንቴ ለማሳቅ እንደሞከረ ስታገኙ ንገሩኝ። እምባምባ አለኝ። በቃ ክፍሌ ውስጥ ሆኜ ምን አይነት ዘመን ውስጥ የገባ ነው? በቃ በጣም ቀለል ያለ ነገር አውራ፣ በጣም ደስ ይለዋል። እውነተኛውን የእግዚአብሔር ቃል ወንጌል ስ ያምጡ፣ አመፀኛ፣ አመፀኛ የማይሰማ ልቡ የደነደነ ለእግዚአብሔር መንፈስ የተዘጋ ለእግዚአብሔር ጽድቅ የተዘጋ ከባድ ምድረ በዳ በረሃ። ስለዚህ ምንድን ነው የሚሻለን? ማሙሻ የሆነ በረሃማነትን የሚቋቋም ህዝብ መሆን መቻላለ። እንደነዚህ ዛፎች የሆነ ነገር ሊገጠምልን ያስፈልጋል።